እስኪ ዚክር ብለው አውራዴም ብለው የሚሏቸውን ነገራቱ ተመልክቱ። የጠዋት ና የማታ አውራዴ የሚሏቸው እንግዲህ አውራዶቻቸው ራሱ ስርዓት ያላቸው አውራዶች አይደለም። ሲጀመር አውራድ ብለው ያስቀመጡት የራሳቸው የፈጠሩት የቢድዓ አውራድ ሆኖ ሳለ ማለት ነው። ዚክር ዒባዳ ከሆነ ወንድም እህቶች ማወቅ ያለበት ነገር ዚክር ዒባዳ ነው። አላሁ ተባረከ ወተዓላ በቁርአኑ ያዘዘበት ነገር ስለሆነ ማለት ነው።

ዚክር ዒባዳ ከሆነ ዒባዳ ደግሞ ተውቂፍይ ነው። በቁርአንና በሐዲት ጥቅስ ላይ የተዘገበ ነው። ከቁርአንና ከሐዲት ጥቅስ በዘለለ መልኩ ኬፍያውን ራሱ በራሳችን የምናመጣበት ምንም አይነት መንገድ የለም። አንዳንድ ሰው ይገርመኛል። ምን ችግር አለው? ዚክር አይደል እንዴ? አላህ አይደል እንደሚወደስበት ይልሃል።

ምክንያቱም ዚክር የሚባለው ዒባዳ የመጣው ራሱ ማለት ነው ከነቢዩ ዓለይሂ ሰላቱ ወሰላም ነው። አላህ አዘዛቸውን በነቢዩ ዓለይሂ ሰላቱ ወሰላም ላይ ከወረደው ቁርአን እኮ ነው የያዝነው ዚክር የሚባል ዒባዳ እንዳለ። ስለዚህ አላሁ ተባረከ ወተዓላ መልእክተኛውም ጌታህን የፈራ ሆነህ ለእሱ የተናነስ ከሆነ አውሳው ብሎ አዘዛቸው። እንዴት ብለው ነው ጌታቸውን አላህን ስብሓነሁ ወተዓላ ያወደሱት? እንዴት ነው ጌታቸውን

ማዕረድ ና ኢለልኸይር እኛ ኮ ኸይርን እንጂ ሌላን ነገር አይደለም የፈለግነው፣ ሲላቸው ሱሓብዩ ምንድን ነው ያላቸው? ስንትና ስንት ሰው አለ ኸይርን የሚፈልግ ነገር ግን ኸይርን የማያገኝ